ጠናትልን፣ ተመልካቾቻችን ዜና በምልክት ቋንቋ ቀርባል። በኢትዮጵያ የጤና ሴክተር ችግሮችን ለመፍታት ጤናማ መንገድ መከተል እንደሚገባ ጠቅላይ ሚኒስትር አብይ አሕመድ አሳሰቡም። ጠቅላይ ሚኒስትሩ ከጤና ባለሙያዎች ጋራ ባደረጉት ውይይት የጤና ባለሙያዎች የሚያነሳቸውን ጥያቄ ትክክል ቢሆንም በተሳሳተ መንገድ ከቀረቡ ግን ድምሩ የተሳሳ እንደሚሆን ጠቅመዋል። በጤና ባለሙያዎች የተነሱ ጥያቄ የፖለቲካ ዓላማ ባላቸው አካላት ተነጥቁ እንደነበረ ጠቅላይ ሚኒስትሩን አንስተዋል። ሙሉ ጊዜያቸውን በመጠቀም በሚያያቸው ሕዝብ እያገለገሉ የኔም ሕይወት ይሻሻል ላሉ የሕክምና ባለሙያዎች በቅንነት ያነሳቸውን ጥያቄ ትክክለኛ አካሄድ የተከለለ ትክክለኛ ጥያቄ ነው ብለዋል። ይሁን እንጂ የጤና ሴክተር ችግሩን የፖለቲካ ክሳሪያ የደረሰባቸው ያደረሰባቸውና የፖለቲካ ዓላማ ያላቸው ሐኪም መሳይ ጋዋን ለባሹት ጥያቄውን ጠልፎት ነበር ሲሉ ተናግረዋል። በኢትዮጵያ የሁሉም ችግር መሰረት የሆኑ ድህነትን መቀነስ ከተቻለ በጤና ዘርፍ ለሚነሱ ጥያቄዎች ምላሽ መስጠት እንደሚቻል ጠቅላይ ሚኒስትሩ ጠቅመዋል። በጤናው ዘርፍ ያለው ፈተና በአንድ ጀንበር መቀየር አይቻልም ያሉት ጠቅላይ ሚኒስትሩ የሚከፈለው ዋጋ ለመክፈል ሁሉም ዝግጁ መሆን እንደሚገባ ጠይቀዋል። መንግስት ከነዳጅ ድጎማ ወጥቶ በዓለም ገበያ ባለ ዋጋ ለተጠቃሚ እያቀረበ መሆኑን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። መንግስት ከነዳጅ ድጎማ ስራ ስለወጣ በየወሩ የሚደረግ የዋጋ ትመር እንደማይኖረና የነዳጅ ግብይት በዓለም ገበያ መሰረት እየተከበረ መሆኑን የንግድና ቀጠናዊ ትስስር ሚኒስቴር ካሳሁን ጎፌ ገልጸዋል። ይኸው አሰራር ከግንቦት ወር 2017 ዓ ም ጀምሮ ተግባራዊ እየተደረገ መሆኑን ሚኒስትሩ ተናግረዋል። መንግስት ከድጎማ ወጥቶ ከዓለም ገበያ እንዲቀርብ ያደርጋል ማለት ግን በምርቱ ስርጭት ላይ ቁጥጥር አያደርግም ማለት አይደለም ብለዋል። ሚኒስትሩ የነዳጅ ዋጋ ሊጨምር ነው በሚል የተዛባ መረጃ ምርቱን የመደበቅና ሰው ሰራሽ ጥረት የመፍጠት ተግባር መስተዋሉን የገለጹት ንግድና ቀጠናዊ ትስስር ሚኒስትሩ በዚህ ድርግት ተሳትፎ እየተገኙ ነዳጅ ማደያዎች ላይ ሕጋዊ እርምጃ እየተወሰደ መሆኑን ገልጸዋል። የኢትዮጵያ መከላከያ ሰራዊት ግዴታውን በውጤታማነት የሚፈጽም ዓለም አቀፍ የፀጥታና የደህንነት ሁኔታ የሚረዳ የሚተነትን እንዲሁም የፖሊሲ ድጋፍ መዋል የሚያችለውን ስትራቴጂ ስልጠና የወሰደ ፕሮፌሽናል ሰራዊት መሆኑን ተገለጸ። የመከላከያ ዋር ኮሌጅ በ2017 ዓ ም በመደበኛ መራ ግብር ያሰለጠነቸውን ከፍተኛ ወታደራዊና የጸጥታ ዘርፍ አመራሮችን የጦር ኃይሎች ጠቅላይ ኢታማጆሹም ፊልድ ማርሻል ብርሃኑ ጆላ፣ አምባሳደሮች፣ ወታደሮች አሸዎች እንዲሁም ከፍተኛ አመራሮች በተገኙበት አስመርቋል። ፊልድ ማርሻል ብርሃኑ ጆላ በምረቃት ወቅት ጦርነት ሳይባጋ በሩቅ የሚያስቀኝ ጦርነትን በአነስተኛ ኪሳራ በድል መፈጸም የሚችል ሰራዊት መገንባት መቻሉን ተናግረዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በአዋጅ ተቋቁሞ ሕጋዊ ሰውነት ካገኘ ወዲህ የሕዝበ ሙስሊሙን ፍላጎት የሚያሟሉ ግዝፍ የልማት ስራዎች እያከናወኑ መሆኑን ተገለጠ። የጠቅላይ ምክር ቤቱ ፕሬዚዳንትና የዑላማ ጉባኤ ሰብሳቢ ሼህ ሃጂ ኢብራሂም ቱፋ ከኢቲቪ ጋራ ባደረጉ ቆይታ ምክር ቤቱ በሃይማኖትም ይሁን ማህበራዊ ግልጋሎት ከፍ አድርጎ ትልልቅ ፕሮጀክቶችን እውን ወደ ማድረግ ተሸጋግሯል ብለዋል። ጠቅላይ ምክር ቤቱ ማህበራዊ አላፊነቱን ለመወጣት እንዲያስችለው የተለያዩ አካላት በማስተባበር ከሁለት ቢሊዮን ብር በላይ የሚገመት መድኃኒት ለ14 ሆስፒታሎች ማበርከቱን ሀጂ ኢብራሂም ቱፋ ተናግሯል። የኢትዮጵያ እስልምና ታሪክ ትልቅ ቦታ ያለው የአል ነጃሺ መንደር ለመገንባት በቅንቅሳት ላይ መሆኑን ገልጿል። ጠቅላይ ምክር ቤቱ የተሰጠውን ኃላፊነት በአግባቡ በመወጣት የህዝብ ሙስሊሙ ፍለንተናዊ ተጠቃሚነት ለማረጋገጥ እየሰራ ይገኛል ብለዋል። የደሴ ከተማ የተቀናጀ የመሰረተ ልማት ስራ ላይ መሆኗን የከተማ ከንቲማ ሳሙኤል ሞላሊን ተናገሩ። የተጀመረው የኮሪደር ልማት የነዋሪውን የአመታት የልውጥ ጥያቄ መልስ የተጠና የከተማውንም እድገት የሚያፋጥን እንደሆነ ተገልጿል። በደሴ ከተማ አሳሳቢ የሆነ የመጣው የመኖሪያ ቤት ችግር ለመፍታት የሚያስችል ስራ መጀመሩን ከንቲባ ሳሙኤል ሞላይን ተናግሯል። ከንቲባ ነዋሪው የጋራ መኖሪያ ቤት ተጠቃሚ ለማድረግ የቦታ ልየታ ተከናውናል ብሏል። በቤት ልማቱ ፕሮጀክት ሁሉንም የማህበረሰብ ክፍል ተደራሽ የሚያደርግ እቅድ መንደፉን አቶ ሳሙኤል ተናግሯል። የጋራ መኖሪያ ቤት ለመስራት አቅሙ ለሌላቸው የቀበሌ ቤት በአማራጭነት በመያዝ በመጪው ሶስት አመታት ያስተዳደሩን ቀዳሚ ትኩረት የቤት ልማት እንደሚሆን ገልጸዋል። በመጨረሻም የጋምቤላ ዩኒቨርሲቲ ተመራቂ ተማሪዎች በትምህርት ቆይታ ያገኙችን እውቀት እና ክህሎት ተጠቅመው የበለጸገች ኢትዮጵያን ለመገንባት ትልቅ ሀገራዊ ኃላፊነት እንደሚጠበቅባቸው የጋምቤላ ክልል ርዕሰ መስተዳደር አለሚቱ ሁመት ተናገሩ። ጋምቤላ ዩኒቨርሲቲ በተለያዩ የትምህርት ዘርፎች ያሰለጠናቸው ከሰባት መቶ በላይ ተማሪዎች አስመርቋል። ዩኒቨርሲቲ 572 ተማሪዎች የመጀመሪያ ዲግሪ 129ኙ ደግሞ ሁለተኛ ዲግሪ ያስመረቀ ሲሆን ከተመራቂዎቹ 142ቱ ሴቶች መሆናቸውን ተገልጿል። የጋምቤላ ዩኒቨርሲቲ ፕሬዚዳንት ዶክተር ድሬባ ኢቲቻ ዩኒቨርሲቲው ከመማር ማስተማር ስራ ጎን ለጎን ችግር ፈቺ የምርምር ስራዎች እንዲሁም የቴክኖሎጂ ሽግግርና የማህበረሰብ አገልግሎት ተግባራት በማከናወን ተልእኮውን ከግብ ለማድረግ ትኩረት ሰጥቶ እየሰራ መሆኑን ገልጸዋል። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ